ምናልባት ምናልባት ቤተሰቦች ፈልገውሽ ቢመጡ እንኳን ሊያውቅሽ የሚችሉት በዛ መስቀል ብቻ ነው። ልጅ ካልተሳሳትኩ መስቀምፈልገው ድር የምልክ ሰው ነው እንጂ ቤተሰቦችን ያገናኘኛል ብዬ አይደለም። ምናሴ ግን የእርግብ ባህሬ ሰላምን ይመስላል ያለው ተሳስቷል ማለት ነገ የሆነ ቦታ ደርሼ ልመጣ ነበር። ሰጅብኛል ሽሞ አክስቴ ሰላም የትን ብትሄድ ማስፈቀድ የለም። እኔ እኮ ሰዎቹ እንዳይጠረጥሩኝ ብዬ ነው። አንቺ አላወቅሻትም። አንድ የሚያስጠረጥር ነገር ካገኘች አለቀልን። አትለቀን ሐና፣ ሰሞኑን ግን ደህና ነሽ ብዬ። አሁን አንቺ ስራ የምትጀምሪበት ጊዜ ደርሷል ማለት ነው። ገንዘቡ እጃችን እስከሚገባ ድረስ ታምቹ አደጋ እንዳይፈጥርብን በዓይነ ቁራኛ ልከታተለው ማለት ነው። አንቺም ሜላትን ገንዘብ ልትቀቢያት ይገባል። ልክ እንደ ልጅነትሽ ነሽ። ቆየጥይነ እርግብ በያዘችው መስቀል ያን መስቀል ነው ማለት ነው? ወይስ ተመሳሳይ ነው? ፎቶችሽ ራሱ የሉም። የምን ፎቶ? ያኔ በልጅነትሽ የተነሳሽው ነው። ምን አባ አንተ ትይዛቸው የነበሩት ሰላም መሰሌ፣ አንዳንድ ቀን እንኳን እግዚአብሔርን ብታመሰግኝ ምን አለበት? በእኔና በእግዚአብሔር መካከል ለመግባት እየሞክርሽ ነው እንዴ? የምታየውን ነገር ማመን አቃታት። በጣም ደነገጠች። ይህ ፎቶ እዚህ ምን ይሰራል? ይሄ እኮ የእኔ ፎቶ ነው ትዬ ለምንድን ነው እዚህ ጋር የተቀመጠው? አለች። በጣም ደነገጠች፣ አንቀጠቀጣት። ይህ ሰላምዬ እናት በጣም እንቅጥቃጤ ዋን ስታይ ያዘቻት ሀኒዬ፣ በጣም ጨንቆኛል፣ ከዚህ በፊት ጨንቆኛል፣ በጣም ነው የጨነቀኝ። የሚፈጠረውን ነገር እንጃ ብላ ነበረ ፎቶዋን፣ እንደውም የአንገታ ብሏን ሁሉን ወይዘሮ ሜላት መታ ከቤት ወሰደች። የወይዘሮ ሜላት ባለቤት የሀኒ አሳዳጊ ወላጀባት። የበፊት የወይዘሮ ሜላት ባለቤት ነበር ማለት ነው። ለዛም ነው ታሪኩን ስለምታቅ ቤቱ ክፍት በሆነበት ሰዓት ቤት ድረስ መታ ፎቶውን የወሰደችባት። ለዛ ነው ሀኒ በጣም የደነገጠችው። የምታደርገው ነገር ጠፋት። ና አብሌንም ስጠኝ መስቀሌንም ስጭኝ ብላ ነበር እምቢ ብላ እምቢ አለቻት። ከዛ አባዬ አሁንም አላገኘውም ምን ላድርግ ብላ አባቷን እያማከረች ነበር። ነገር ግን ያየችው ነገር ማመናቃታት ፎቶዋ ከነ ሰላም ቤት አየች። ምንድነው እትዬ ይሄ ምን ይሰራል እዚህ አለችው። ሰላም ጤና ይስጥልኝ ነው ወድና የተቀበራችሁ የቻናል ቤተሰቦች እንደምናላችሁ ነው ያለው። እግዚአብሔር ይመስገን ዛሬም በአዲስ ቪዲዮ መጥተናል። ኖላዊ ድራማ ክፍል አርባ ይዘን መጥተናል። ቤተሰብ ሰላማችሁ ባላችሁበት። ብዛ ያልኩኝ ላይክሽር እያደረጋችሁ አበረታቱ። ሀኒ ችግር ውስጥ ገባች፣ የምታደርገው ነገር ጠፋት። እውነት ሀኒ እውነቱን አወቀች፣ ያው ቤተሰቦቿ እንደሆኑ፣ ወንድሟና እህቷ ደግሞ ሰላም መሆኑ ገብቷታል ማለት ነው። ያው ወይዘሮ ሜላትም ስትፈልግ የነበረችው ሀኒን ነበረ። አሴት አሴት ብላ ሁል ጊዜ ስታለቅስ የነበረው ሀኒ እንደሆነች ታወቀ። ሀኒ አወቀች ማለት ነው። ግን ሀኒ የእነሱ ሰራተኛ ሆና ነው የምትሰራ፣ ያው እነሱ ቤት ነው የምትሰራ። ግን ሀኒ የእነሱ ልጅ ናት ማለት ነው። በፊት አታቅም ነበር። አሁን በፎቶ እና በአብሉ ምክንያት አወቀች ማለት ነው። ይሄ እኮ የአሴት ፎቶ ነው። ምንድን ነው እንዲሚያደርግሻ አለቻት። አንዳንድ ቀን እንኳን እግዚአብሔርን ብታመሰግኝ ምን አለበት? በእኔና በእግዚአብሔር መካከል ሊገቢ እየሞከርሽ ነው፣ እያለች ነበር እንደዛ እያሰብኩ አይደለም መሰለብሽ። እኮ የሉም የሉ የሉም ወጥተዋል፣ እያለች ነበረ። ለዛ ነው ቤቱን ብቻሽን የተቆጣጠርሹ፣ ምን ማለት ነው? ምን እያልሽ ነው? እርግብ፣ ለምንድ ነው መስቀሌን የወሰድሽው? እኔ እንደወሰድኩ በምን እርግጠኛ ሆንሽ? እየቀለድኩ አይደለም፣ መስቀሌን ለምንድን ነው የወሰድሽው? እያለቻት ነበረ። አላየውም አልወሰድኩም ብላ እየተከራከረች ነው። መስቀሏን ግን ወስዳባታለች። እርግብ በስርዓት አናግሪኝ፣ በስርዓት አናግሪኝ፣ ምን ያስጨው ምን ያስጨውሻል እያለቻት ያዘቻት። ወዳጅ ነው የምታናግሪኝ ብላ እጇን ያዘቻት። ልቀቅኝ፣ ወደዛ ገረድ እያለች እየሰደበቻት ነበር። የፈለግሹ ማለት ትችያለሽ፣ ግን መስቀሌን ስጭኝ እያለቻት ነበረ። መስቀሉ ደግሞ የማንነቷ ምልክት ነው። ግን መስቀሌን እንድትመልሽልኝ እፈልጋለሁ። አልመልስም፣ ተመልሻለሽ እያለች፣ እስኪ ምን እንደምታመጪ ያለው ቆይ፣ ምን ይሰራልሻል? ብሰራልሽም ባይሰራልሽም አንሰጥም እያለቻት ነበር። ይሄ እኮ የኔ ፎቶ ነው፣ እዚህ ምን ያደርጋል? ብላ እያለቀሰች ተናገረች። ያለ አባቷ ፎቶውን እዛ ቤት እንዳየች ለምን እንደሄነ ግራ ገብቶኛል። እዛ እዛ ስራ ቦታ ያየሁት በስነ ስርአት ተቀምጦ ነው ለምንድን ነው በደብተር ምናምን አይደለም የኔ ፎቶ አይቻለሁ አለች ዋና ነገር መኖሩ ነው አላት አባቷም ነገር ግን ሁኔታውን አያይቅም ምክንያቱም ያው አግኝቶ ወደ እነሱ አግኝቶ ያስቀመጡላት ነው የመሰሉ አባቷ ማለት ነው አኒ ግን እውነቱን አልተናገረችም። አልነገረቻችሁም ማለት አሴት እሳ እንደሆነችም አልነገረችም ማለት ነው ለአባቷ። እነሱ ፎቶዋን ሰርቆ ሳይሆን ያው ትክክለኛ ቤተሰቦቿ እንደሆኑ አወቀች ማለት ነው። ነገር ግን ያው ይህንም መነገር አልፈለገችም። በጣም ደስ ይላል። ያው ጊዜ ነው እንጂ መውጣቱ አይቀርም ማወቃቸውም አይቀርም። መስቀላይን ማን ወሰደ አብሌን ማን ወሰደ እያለች ስትናገር ነበር፣ ግን ማንም ሊመልስላት አልቻለም። ነገር እንዴት አደርሽ ሜሉ? ባዩሽዬ እንዴት አደርሽ? ምን ነው ቤት ብገቢ ቡና ጠጥታሽ ተሄጂ ነበረ። ባዩሽዬ እቾክራለሁ እያለች ነበረ። ለችግር የለውም ባዩሽዬ፣ እንደው ከአንቺ ውጭ የማማክረው ሰው የለም። ባዩሽዬ ልጄ እኮ ገንዘብ ጠየቀችኝ። ታዲያ እኔ አዲስ ነገር ነው እንዴ ሜሉ? አንቺ ደግሞ ሰላም መስላሽ ነው፣ አሴት ናት እንጂ ይሄንን ነው መፍራት። አሴት በጣም ጭንቀት ውስጥ ገብታለች እያሰበች ነበረ በጣም። ከዛ ሰላም መጣች። አንዚ ሰላም መጣች። እንዴ? አዎ መጣው። እንሰኝ ደረሰ ነው? አዎ አይ፣ አራበኝ ማንችን ፈልጌ ነው የመጣሁት። ምን ሰላም፣ ምን ገጠመሽ? እንዴ ችግር ካልገጠመኝ ወደ አንቺ አልመጣም ማለት ነው? አለቻት ሰላም። እንደዛም ማለት አይደለም። ይህ እኮ ሰሞኑ ምን እንደሆንሽ እንድትነግረኝ ነው የመጣሁት። ሰላምዬ ዝም ብለሽ ነው የተጨነቅሹ? ምንም አልሆንኩም አለቻት። ግን አሴት ሀኒ በጣም ተጨናንቃለች። ያው አብሏ በመጥፋቱ አብልና የእሷ ፎቶ ተሰረቀ ማለት ነው ከቤት እኔ ለጓደኝነት መበቃ ሰው አይደለም ማለት ነው አለቻት ሰላም ለጓደኝነት ስለማልበቃ ነው እንጂ ለጓደኝነት ብበቃማ ትነግሪኝ ነበር፣ ሰሞኑን የተፈጠረውን ነገር ትነግሪኝ ነበር። ሰላምዬ እዬ እኔ ምኮ የተፈጠረውን ስለማላቅ ነው እያለች ነበር። አኔ ደግሞ ሁሉንም ነገር ትደብቃለች ሙች። ሰላምዬ እዬ እኔ ምንም የምማቀው ነገር የለም። አና ቆይ ምን እያልሽ ነው? እኔ እንጃ በህይወቴ ውስጥ የሆነ በቃ ልዩ ያለ ነገር እየተፈጠረ ይመስለኛል፣ ግን ነገሩ ምን እንደሆነ አላወቅኩም። እንዴት ነው የማታውቂው? ያንዬ እንዴት ነው የማውቀው እያለች እያሰበች እና ሳታውቂ ነው እንደዚህ መጨነቅ የአልሹ እያለቻት ነበረ። ሰላምም ያው ብቻ አላቅም፣ ሰላምኝ በጣም ፈርቻለሁ። እንዴ ይሄ ልታለቅሽ ነው እንዴ ወይን ነው ያንዬ? በማርያም እንዳታለቅሽ እያለች ከማልቀስ ሌላው መፍትሄ አጣሁኝ። አባትሽ በጣም መመሙ እንዴ? የእሱ መመማ በጣም ለምጄል እነ ቆይ፣ እንዴት ነው ነገሩ? ወይስ ፍቅር ምናምን? ደግሞ አንቺ እንደዚህ አይነት የምታስቢበት ሰዓት ላይ አይደለሽም እያለች ብቻ ጸልይልኝ እባክሽ፣ ተረጋጊ ብላ ሰላም እያቀፈቻት፣ እየጠየቀቻት ነበር። ነገር ግን ሀኒ ልትናገር ፍቃደኛ አይደለችም ማለት ነው። በጣም እያለቀሰች ነበረ። ያው ሰላም ስትጠይቃት ልትናገር ፍቃደኛ አልሆነችም። ያው ሰላም ከጆሮዬ ጋር ተገናኙ። ሰላም እያለችው ነበር አምሮ ብሻል እያለ ነበር። የሆነ ነገር ልጠይቅ ነው የመጣሁት። ስለ ሀና ነበረ እንድናወራ የፈለግኩት ስለ ሀናምን። ሀኒ ስለተጨናነቀች ለአባቷ መስሏት ሰላም ደግሞ ጆሮ ጋር መታ እያማከረች ነበረ። አኒ ግን የጨነቃት የአባቷ ጉዳይ ሳይሆን የራሷ ጉዳይ ነው ማለት ነው። አኒ ያው ሀኒ ቤተሰቦቿን አውቃለች። አሁን ግን ለመናገር ፍቃደኛ አይደለችም። በጣም ጭንቀት ላይ ናት። ሆነ እናት እና ለሰላም ብትናገርም ያው ሰላም ብትጠይቃትም ልትናገር አልችን ፍቃደኛ ስላልሆነች አሁን ሰላም ደግሞ የሱ ጓደኛ ጋር የእሷ ጓደኛ ጋር ጆሮ ጋር ሄዳ እየጠየቀችው ነበረ የተወሰነ ገንዘብ አግኝቻለሁ ለአባቷ ማሳከሙ ለአንተ ልስጥና አንተ እንድትሰጣት ነበር እንደ እሱ ይሻላል ሰላም አዎ እያለች አዎ እያለች ነበር ከጆሮ ጋር እየተመካከሉ አና አንተም በጣም ታምናለች ልክ እንደ ወንድም ነው የምትወድክ ስለዚህ ከየት አመጣ አትልህም ከየት አመጣ ብትልም ምን ችግር አለው ቢሆንም አንተ ዘዴ አታጣም አንድ ሰባ ሺ የሚሆን አካባቢ ነበር ያገኘው ሰባሺ እያለ ነበር ቀሪ ደግሞ ስናገኝ ሌላ ጊዜ እንጨምራለን። በጣም ነው ደስ የሚለው። በቃ ህክምናውን ለማስጀመር ትንስ ብር ብቻ ነው የሚያስፈልገው ብሎ ጆሮ በጣም ደስ አለው። እሱን ደግሞ እየፈለግን እሞላለን አለች ማለት ነው ሰላም። በጣም አመሰግናለሁ ሰላምዬ። አሁን የደስደስ ምሳሌ ጋብዝና ብሩን ወደ ባንክ ትራንስፖርት እናደርግ። እኔ እኮ የባንክ አካውንት የለኝም። ለምን እንዴት የለህም ስትል ምን ይሰራልኛል እያለ ነበር ጆ። ያው እንደምታዩት በጣም ሙስኪልሽ ነበረ፣ እንዴት አካውንት ይኖረኛል ብለሽ ነው። ሌባ ከሆነ እኮ ለዛሬ ነው የምኖረው እያለ ነበር። በቃ አንተ በራስ ላይ ሙድ መያዝ አተው አተውም አይደል? እያለች እና አባባ ልታከሙ ነው። ነገር ግን የሀኒ ችግር እንዳለ ሆኖ ማለት ነው ብሩ ለሀኒ ለሀኒ አባት ሀኒ አባት ለማሳከም ብር አታገኛ ማለት ነው። እርግብ ደግሞ ቤት የመጣችው በውሸት ነው ማለት ነው። ሀኒ ናት የወይዘሮ ሜላት ልጅ አኒ ናት። እርግብ ተባይዋ ደግሞ ሀሰት ነኝ ሀሰት ነኝ ብላ ቤት መታለች። ግን እሷ አይደለችም። አሁን በስሳት ነው ቤት አሁን ሁኔታ ሊወጣ ነው፣ እውነቱ ሊወጣ ነው። አሁን አኒ ባለቤቷን አወቀች ማለት ነው። ከዛ እች ሴት ደውላ ለአክስቷ አክስት ያው አክስት ነው የምትባለው ለጊዜው ያው ግን አሴት የወይዘሮ ሜላት አይደለችም ማለት ነው። እናት ተብዬዋ ጠዋት ነው የወጣችው እያለቻት ነበር። ሜላት እኮ እኔ ጋር መታ ነበር በጠዋት ለምን እያለች ገንዘብ እንደጠየቅሻት ነገረች። እሱ አይደለ እሱማ አንቺ አይደል ያልሽኝ እያለች እያችሁ እህቷ ደግሞ አቃለች ግን ልጅቷን እየመከረቻት ብሩን፣ ያው እሷ ታውቃለች። ወይዘሮ ሜላት ግን እሷ እንዳላወቀች ነው የምታውቀው። መጠንቀቅ አለብሽ እያለች ነበር። ብሩን እንደሰጠችሽ ደውይልኝ፣ ግን እንዳትናገር እያለች ነበረ። ባዩሽ ማለት ነው። ባዩሽ ደግሞ የሜላት እህትናት። ሜላት ደግሞ ባዩሽን መስጥረኛ አርጋ እህቴ እንዲ እንዲ ብላ ነበረ እየተጠይቃት የነበረችው አያችው። እሷ ደግሞ ዞራ ልጅቷን እየመከረቻት ነበር፣ ብሩን ተቀበይ እያለቻት ነበረ። ሀኒ ደግሞ መኝታ ቤት ገብታ ፎቶውን እየፈለገች ነበር። ከዛ እትዬ ወይም ደግሞ ወይዘሮ ሜላት መጣችባት ማለት ነው። ሀና አለቻት፣ ምንድን ነው? ምንም አለቻት፣ እዚህ ምን እየሰራች ነው በዚህ ሰዓት እንትን ያለቻት፣ በጣም ደንግጣ ተንቀጠቀጠች በጣም ከዛ የምትናገረው ራሱ ጠፋባት። ምን እኔን ነው መልሰሽ የምትጠይቂ? እስኪ መጀመሪያ ተረጋጊ አለቻት። እሺ ቆይ ምን እያደረግሽ ነበር እኮ ተናገሪ። ምን እያደረግሽ ነበር? እኔ እንጃ አለች። እኔ እንጃ አትበይ ተናገሪ። እኔ እንጃ ትለኛለች እንዴ! ምንድነው እየፈለግሻአለሽ? እርግብ ያለችው እውነት ዋነው እርግብ ያለችው እውነት ነው። እርግብ ምን አለች? ልትሰርቂ ነበር አይደል? እኔ አለች። አዎ አንቺ አለቻት ሀኒ ግን ልትሰርቅ ሳይሆን ያው ከዛ ሀኒ ተናዳ ወጣች ከመኝታ ቤት ማለት ነው። እትዬ እኔ ሌባ የሌለውም ብላ በጣም ተናዳ ወጣች ማለት ነው። ነገር ግን እቺ ሜላት ደግሞ እቺ ልጅ ምን ሆነች፣ ሰርቃኳ አታቅም እያል ወይስ አባቷ በጣም ታሞባት ነው እንዴ እያለች ነበረ ሰላም እያለች ሴት ተብዬዋ ሴትዮዋ የት ሄዳ ነው ሴትዮዋ ምትይ? እናትሽን ነው አዎ ምግብ ፈልጌ ነበረ። ምግብ ለምግብ ነው ለምግብ? እንደዚህ ትያለሽ፣ እኔ አቀርብልሻለሁ። ለነገሯ አገባኝማ። ግን አንቺ ላስጠነቅቅሽ ነው የመጣሁት። ማለት ምንድን ነው የምታስጠነቅቂኝ? እዚህ ቤት እዚህ ቤት መኖር ከፈለግሽ እያደረግሽ ያለውን ነገር አቁሚ አለቻት። ምን አደረግኩኝ? በተደጋጋሚ መኝታ ቤት እየገባሽ እያየሁሽ ነው እና እና ምን ለመስራት እንደምትገቢ ጠንቅቄ ነው የማውቀው እና ብታውቂስ እና እየነገርኩሽ ነው ነው እንደሱ ሲሆን እያስፈራራሽ ነው የምመስለው እንደበስ እንደፈለግሽ እርግብ አርገብ ቆይ ካኔ ምንድን ነው የምትፈልጊው እኔ ከአንቺ ምንም አልፈልግም ስራሽን ቀጥለጥ ብለሽ እንድትሰሪ ነው የምፈልገው አሁን ሳሎን ቁርስ አምጪልኝ ብላ ሄደች

አለቻት እንደ ሃና፣ ምን ሆነሽ አልተረጋጋሽ እንጂ አለች። ሀኒ፣ ሰሞኑን ግን ምን እየሆንሽ ነው? ምን ሆንኩኝ እማዬ? ኧረ፣ ሰሞኑን የሌለ ባህሪ እያየሁብሽ ነው። አባትሽ ታመሙ እንዴ? ኧረ ደህና ናቸው! ምን አደረግኩኝ? ሰሞኑን ሰው የሌለበት ሰዓት እየጠበቅሽ መኝታ ቤት እየገባሽ፣ እንደገና ደግሞ ቁም ሳጥን ትበረብሪያለሽ፣ ኮሞዲኖ ትከፍቻለሽ እያለቻት ነበረ እኔ ግን የምትፈልገው ብር ሳይሆን፣ ያው ቆያና፣ ምን እያደረግሽ ነው? አረ እትዬ እያለች ነበር። ቆያና፣ ተረጋጊ። እኔ ሌባ ነሽ በመስረቅም መስረቅም ከሆነ ይሁኔ ምክንያት ይኖርሻል። እትዬ፣ አረ እኔ አልሰርቅም። ደግሞ ለመስረቅ ምንም ሰበብ አያስፈልግም። እና ታዲያ ምን እየሰራሽ ነው? እትዬ እኔ እንዴት እንደምነግረው አላውቅም፣ እያለች ነበር በጣም ተጨንቃንች ለመናገር። ግን ሰሞኑን ህይወቴ ትክክል አይደለም። ትክክል አይደለም ማለት ምን ማለት ነው? ምን ተፈጠረ? እኔ እኮ መኝታ ቤት የምገባ ለመስረቅ አይደለም። በጣም ፈራች፣ ለመናገር ተጨነቀች። አይዞሽ፣ አኔ አትፍሪ፣ ንገሪ። አይዞሽ፣ አትፍሪ። እትዬ እኔ መኝታ ቤት የምገባ የአሴትን ፎቶ እየፈለግኩ ለማየት ብቻ ነው። ያሰት ፎቶ? ያሰት ፎቶ ደግሞ ላንቺ ምን ያደርግልሻል? አላውቅም ትዬ እያለች ነበር። ብቻ እኔ እዚህ ቤት ከገባው ጀምሮ እንደ ዱሮ አይቻላቅም። ብቻ ሰሞኑን ትኩረቴን ሳበኝ እያለች ነበር። ፎቶ ያው የእሷ መሆኑን ሀኒ በጣም አውቃለች። ቤተሰቦች ሰዎቿ ግን አላወቁም። ለምን ሀኒ ብቻ ትዬ፣ ምን እንደሆነ ያለቅብ እርግብ ከመጣች በኋላ በጣም ትኩረቴን ስቦታል። ለዛ ነው ሰው በሌለበት መኝታ ቤት የምገባው። እና እኔ ለምን አልጠየቅሽም ነበር? እኔ አሳይሽ ነበር እኮ እትዬ። ፈራው፣ ጨነቀኝ፣ እንዴት ልጠይቆት። እኔ እኮ እትዬ እኔ እኮ እትዬ ከመጣሽ በኋላ ሰላምን እንዳይከፋት ብዬ ነው የቆለፍኩበት። ቆይ እንደውም ላሳይሽ እያለች ፎቶ ልታሳያት ስትል ስልክ ተደወለላት። የኔ ልጅ የኔ ልጅ እኮ እንዴት እንደምታምር እያለች ነበረ። የኔ ልዕልት እያለች ነበረ። አኔ በጣም ደነገጠች፣ ተንቀጠቀጠች። የምትናገረው ራሱ ጠፋብኝ። አን የምን ሆነች ነው እያለች ነበር። አይ ምንም አልሆንኩም ትዬ ቦታውሌ ዋደል አለች። ከዛ አሳየቻት ብላ ከዛ አኔ በጣም ደነገጠች አለች። ምንድ ነው አለቻት። እኔና ምንድን ነው አለቻት እና ያዘቻት ምን ሆነሽ ነው? ያመመሽ ነው? እያለች በጣም ወይዘሮ ማለት ራሱ በጣም እኔ ደህና ነሽ? ምን ሆነሽ ነው እያስጨነቅሽኝ እኮ ነው ብላ በጣም ደንግጣ ነበረ። መናገርም አልቻለችም። አን ያው ፎቶ የራሷ መሆኑን አወቀች ማለት ነው። ያው አን ወይዘሮ ማለት ልጅ እንደሆነ ይታወቀ አሴን አባዬ ምን ሆነ ብላ አባዬ ምን ሆነ ብላ ሮጣ ወጣች። ልጅቷ ምን እየሆነች ነው? ፎቶውን ይዛ ወጣች። ውድና የተከበራችሁ የቻናል ቤተሰቦች በቀጣይ ቪዲዮ እመጣለን። ላይክ እያረጋችሁ አበረታቱኝ።